ተፈጥሮ ወደ ተቋም ተቀይሮ እነሱ በተቋም ውስጥ በሲስተም ውስጥ ገንዘባቸውን አስገብተው ነፃ ሰዎች አደሉም። ስቲል ትልልቅ ቢዝነሶችም ቢሆን ኪሳቸው ውስጥ ነው የሚኖረው። እነሱ ናቸው እንትን የሚሉት ልጆቻቸው፣ እንኳን ወደ ልጆቻቸው እንዴት ትራንስፈርድ እንደሚሆን ገና ብዙ እርግጠኛ አደለንም። ከዛ በላይ ደግሞ በጣም ከአስርና ከአስራ አምስት ዓመት በላይ ደግሞ እድሜ የሌላቸው በጣም ትልልቅ ሀብቶች ብዙ ሰዎች እጅ ውስጥ አሉ። እነዚህ ሀብቶች እንዴት ነው የሚሆኑት? ከዚህ የተነሳ ኦቨርታይም ምን አይነት ነገር ውስጥ ጀምረናል። በሂደትና በጥረት ማግኘት ሞኝነት ነው አደለ። ሂደትን በአቋራጭ ጥረትን ደግሞ በብልጠት በመተካት ብዙ ሰዎች አሁን በሚገርም ሁኔታ ኮረፕሽን አሳፋሪ ነገር ሳይሆን በጣም አጓጊ ነገር፣ አዋቂ በቃ፣ ይሄ ያንን አለማድረግ ምነካህ አይነት የሚያስብል በጣም ዴንጀረስ ጃንክቸር ላይ ያለን ይመስለኛል። እና በሂደትና አንድ ጊዜ በቀለሞላ ሲባል ነው የሰማሁት። በጣም ትልቅ ሰው ናቸው በቢዝነስ እንትን አንዱን ቢዝነሳቸውን ሊሸጡ ብለው አንድ ወጣት መጥቶ ሊገዛ የወረስከው ሀብት አለ ወይ ብለው ጠየቁት አሉ ይባላል። አይ የለኝም። ሎተሪ ወጥቶልህ አልወጣልህ? አይ ቤቴን፣ የለለ አልሸጥም። ሀብት ኤክስፕሌን ገንዘብን፣ ኬት እንዳመጣው ይሄ የሰራተኛ ባህል። እሳቸው ገንዘብ እንዴት እንደሚመጣ ያውቃሉ። በጣም ወጣት ልጅ ከቤተሰብ ካልወረሰ ሎተሪ ካልወጣለት በኢትዮጵያ ሁኔታ ይህ ብር ኬት አመጣው ታዲያ ነው ጥያቄያቸው። መሸጥ ስላልፈለጉ አይደለም እና አሁን ይሄ ነገር ሁሉ ተፈጥሮ ተፈጥሮ ማን ነው የሚሸከመው? አሁን መሰለ የሚሰራውና የሚሰርቀው ሰው ቁጥር በሆነ ፐርሰንቴጅ ካለፈ የሚሰራው የሚሰርቀው መሸከም የማይችልበት ቦታ ላይ ይደርሳል። ያን ጊዜ ኮላፕስ ያደርጋል ሲስተሙ። አሁን በጣም በሚያስፈራ ሁኔታ የሚሰርቀው እየበዛ የሚሰራው ካነሰ ማን የሰራውን ነው የምትሰርቀው? ራሱ ሲስተሙ ራሱን መብላት ይጀምራል። ስለዚ አንዱ ሌብነት፣ ኮረፕሽን በየሲስተሙ በየቦታው ስናይ አሁን እሱ ከሰረቀ እሷ ከሰረቀች እኔ ለምን አልሰርቅም ወደሚለው እንዴት ሌባ ይሆናል ሰው የሚለው እየጠፋ መጥቷል። እምነት ያንን መከልከል አቅም አጥቷል፣ አደል መማር ያንን መከልከል አቅም አጥቷል። ህግ ያንን መከልከል አቅም ካጣ፣ ማን ነው የሚከለክለው? አክቹዋሊ ሰው ያንን ለማድረግ ወረፋ እየጠበቀ ከሆነ እስትሪክትሊ ዴንጀረስ ነው። ስለዚህ የጋራ ህሊናችን እንደገና ከተኛበት ካልነቃ፣ የግል ህሊናችን ካልነቃ ህሊናን መንከባከብና ማሳደግ ደግሞ ኃላፊነት ያለባቸው ወላጆች፣ ትምህርት ቤቶች፣ የእምነት ተቋማት እና የሞራል ተቋማት በአጠቃላይ ይህንን እንደ ቀውስ ካላዩት፣ አንዱ ኩላሊቱ ፌል ያደረገ ሰው ዳያልሲስ ካላገኘ ይሞታል። አንድ ህሊናው ፌል ያረገ ሰውም ይሁን ማህበረሰብ፣ ደግሞ ያ ነገር እንደ ኢመርጀንሲ መታየት አለበት። ስለዚህ ነው አሁን የምናየው የሀብት አፈጣጠራችን